በአለም ዙሪያ ያላችሁ ቅዱሳን ዳዊት በዚህ በአንደኛው ሳሙኤል ምዕራፍ 17 ሠላሳ ሁለተኛው ቁጥር ናይ ዳዊት ሳኦልን ስለ እርሱ የማንም ልብ አይውደቅ፣ እኔ ባሪያ ሄጄ ይህንን ፍልስጤማዊን ምን አደርጋለሁ እዋጋለሁ አለ። ሄጄ እኔ እዋጋለሁ፣ ዛሬ አንተ ሳትሆን ተግዳሮትን እኔ እዋጋለሁ አለ ዳዊት። ችግሩን እኔ እዋጋለሁ አለ። እግዚአብሔር ከእኔ ጋር ነው አለ። እስራኤል ጥያቄ የሆነበትን ነገር፣ ለእስራኤል ከባድ የሆነበትን ነገር ወገኖቼ፣ ዳዊት የንግስናን ጉዞ የጀመረው የእስራኤልን ተግዳሮትን በማስወገድ ነው። ለእስራኤል ተግዳሮት የሆነው ነገር፣ እስራኤል ቆሻሻ የሆነው ነገር፣ በሽታ የሆነው ነገር የሚያደክም ነገር የሚያስፈራራ ነገር ጭንገፋ ሞት ምን አደረገ? አስቀድመው ከእስራኤል ላይ ከእስራኤል ቤት ላይ ከእስራኤል ሕይወት ላይ ከእስራኤል ኑሮ ላይ አስወገደ። ዛሬም በዓለም ዙሪያ ያላችሁ በእውነት ቅዱሳኖች ስሙ፣ እግዚአብሔር በሕይወታችሁ ላይ ተግዳሮት የሆነው ነገር ምን እንዲሆነ እኔ አላቅም። የሰራዊት ጌታ እግዚአብሔር እናንተ ኢየሱስን መጀመሪያ ስታደርጉ በሕይወታችሁ ላይ ቻሌንጅ የሆነው ቻሌንጅ የሆነው ጥያቄ ቻሌንጅ የሆነው በሽታ ቻሌንጅ የሆነው ራስ ምታት ቻሌንጅ የሆነው የተዘጋ በሮችን እግዚአብሔር ሊከፍት ይፈልጋል። ዛሬ እናገራለሁ፣ ተግዳሮት ከቤታችሁ ይወገዳል። ተግዳሮች ከመንገዳችሁ ይወገዳል። ተግዳሮች ከቤተክርስቲያናችሁ ይወገዳል። ተግዳሮች ከኢኮኖሚያችሁ ይወገዳል። ተግዳሮች ከጤናችሁ። ምንድነው? ተግዳሮት የሆነው ነገር ምንድነው? ድካም የሆነው ነገር ምንድነው? ድንዛዜ የሆነው ነገር እንዳታመልኩ፣ እንዳትጸልዩ እግዚአብሔር ወደ ላለው ከፍታ እንዳትገቡ። ምንድነው? ተግዳሮት የሆነው ነገር የሰራዊት ጌታ እግዚአብሔር ዛሬ ተግዳሮት የሆነው ነገር ከኢትዮጵያ ከሀገራችን ላይ ከአሜሪካ ላይ ከአፍሪካ ላይ ከቤተ ክርስቲያናት ላይ ከመሪዎች ላይ ከሽማግሌዎች ላይ ከፓስተሮች ላይ ከነቢያቶች ላይ የሰራዊት ጌታ እግዚአብሔር ተግዳሮትን አነሳለሁ ይላል። አንደኛ ሳሙኤል ምዕራፍ 17 46 ላይ እግዚአብሔር ዛሬ አንተን በእጄ አሳልፎ ይሰጣል እመታሃለዋል ማ ዳዊት ጎልያድን ነው። አንተን ለእስራኤላውያን ተግዳሮት ሆነሃል፣ ተራራ ሆነሃል፣ ድንጋይ ሆነሃል፣ አጥር ሆነሃል፣ የተዘጋ ደጅ አድርገሃል። አንተን ግን በእግዚአብሔር ስም ዛሬ እግዚአብሔር እኔ አንተን ለእኔ አሳልፎ ይሰጣል አለ፣ እመታለሁ አለ፣ ራስን ከአንገት አነሳለሁ አለ። ዛሬ የቅዱሳን ጠላት አንገቱ ይነሳ፣ አንድ ቤቱ ይዘጋ፣ የሚከታተል እንደ ፈርዖን በኢየሱስ ክርስቶስም የተቀባ የከበረ ይሁን። ልጆቻችሁን የሚገዳደር ጤናችሁን፣ የሚገዳደር ሕይወታችሁን የሚገዳደር ያውላቸው ኢኮኖሚያችን፣ ትዳራችሁን፣ ጤናችሁን የእናንተ ነገር እየተከታተለ የሚያበላሻው ነገር እግዚአብሔር አምላክ ዛሬ ምሽት እየተናገረ ነው። አንገት አንገት ይነሳል። ለዚህ ነው እግዚአብሔር ዳዊት እንደዚህ አለ፣ እግዚአብሔር በእጄ አሳልፎ ይሰጣላል፣ እመታለዋል፣ ራስንም ከአንተ አነሳል። የፍልስጤማውያንም ሰራዊት ሃሌሉያ ሃሌሉያ ለሰማይ ወፎች ለምድር አራዊት ዛሬ እሰጣለሁ። ይኸውም ምድር ሁሉ በእስራኤል ዘንድ አምላክ እንዳለ አምላክ እንዳለ ኢየሱስ እንዳለ አዳኝ እንዳለ ፈዋሽ እንዳለ ኢየሱስ እንዳለ እግዚአብሔር እንዳለ ፍልስጤማውያን ያያሉ። በእግዚአብሔር እመኑ። ተግዳሮት አለ ብላችሁ ወደ ጠንቋይ ቤት የምትሮጡ ሰዎች ዛሬ መልክት አለ። ተግዳሮት አለ ብላችሁ ወደ ሶሽዮሎጂ እና ወደ ሳይኮሎጂ ቤት የምትሮጡ ሰዎች ለእናንተ ዛሬ ምክር አለ። ያ ቻሌንጅ ቻሌንጅ ካለ ከሌለ ክርስትና አይጣፍጥም። ቻሌንጅ ከሌለ የእግዚአብሔር እጅ ልታይ አትችልም። ቻሌንጅ ከሌለ የእግዚአብሔር ምሕረት እንዳለ አታቅም። ቻሌንጅ ከሌለ እግዚአብሔር በሰማይ መኖርን አታቅም እግዚአብሔር በሰማይ መኖርን በቻሌንጅ ውስጥ እግዚአብሔር እጁን ዘርግቶ አንተን ሲያድን አንተን ሲያስመልጥ የዛኔ እግዚአብሔር መኖርን ታያል። ለምንድ ነው ማርታና የማርያም ወንድም አላዛር ዋይ ሄ ዴድ ዋይ ዴይ ቤሪ ሂም ዋይ አፍተር ስሪ ፎር

ሁ ኢዝ ጋድ ሁ ሴንድድ ሚ ቱ ዚስ ወርልድ። ዛሬም እግዚአብሔር አቃተኝ ባልከው ጉዳይ ላይ፣ እግዚአብሔር ሆይ፣ አቃተኝ መነሳት፣ አቃተኝ መሄድ፣ አቃተኝ መጸለይ፣ አቃተኝ በምትሉት ጉዳይ ላይ ዛሬም እግዚአብሔር አምላክ ዳዊትን እንደተጠቀመ እግዚአብሔር ዛሬ አንቺን ይጠቀምሻል። እግዚአብሔር ዛሬ አንተን ይጠቀምብሃል ወንድሜ። ቻሌንጁ በዛ ተግዳሮት፣ በዛ ደከመኝ፣ በምትለው ነገር ላይ የእግዚአብሔር ክብር ሊገለጥ ነው። ያው ስሙ፣ በዓለም ዙሪያ ያላችሁ ችግር በዛ መከራ፣ በዛ በሽታ፣ በዛ የጠላት ውጊያ በዛ የምትሉ ሰዎች ዛሬ ስሙ፣ የእግዚአብሔር ክብር ሊገለጥ ነው። እግዚአብሔር ጠላቶቻችን ይበቀሉ። እግዚአብሔር ጠላትሽን ይበቀላል። እግዚአብሔር ጠላቶቻችሁን ይበቀላል። እግዚአብሔር የእስራኤልን ጠላት ጎልያንን እንደተበቀለ እግዚአብሔር የእናንተን ጠላት መሄጃን የከለከለ መኖሪን የከለከለ ማምለኪን የከለከለ ደስታን የከለከለ እድገትን የከለከለ በረከትን የከለከለ ፈውስን የከለከለ ጠላቶቻችሁን እግዚአብሔር ይበቀላል። ጠላትሽን እግዚአብሔር ይበቀላል። ጠላቶቻችሁን እግዚአብሔር ይበቀላል። የእግዚአብሔር እጅ በእናንተ ላይ መጥቷል። የእግዚአብሔር ኃይል ሃሌሉያ ዘዳግም 32 43 ያለውን ቃል ላንብብ እንደዚህ ይላል የባሪያዎችን ደም ይበቀላልና ጠላቶችንም ይበቀላቸዋልና ምድሪቷን ህዝቡን ይክሳልና እናንተ ህዝብ ሆይ ከህዝቡ ጋራ ደስ ይበላችሁ ይላል እዚህ ቦታ ላይ እግዚአብሔር ቃል እግዚአብሔር የእናንተን ጠላት ይበቀልና እናንተን ደስተኛ ያደርጋል። እናንተ ሐሰት ታደርጋላችሁ። እናንተ ድል በድል ትሄዳላችሁ። እግዚአብሔር ግን ዛሬ ምሽት ጠላቶቻችሁን ይበቀላል። እንዳነበሩ ይሆናሉ። ጠላት ከዚህ በኋላ በእናንተ ላይ የተመከረውን ምክር፣ የጠላት ምክር ዛሬ አፈርሳለሁ እያለ የዚህ ቦታ ላይ እግዚአብሔር ቃል ይናገር። ኤርምያስ 43 13 ላይ በግብፅ ምድር ያለውን የኤልዮትን ከተማ ሐውልቶች ይሰበራሉ። እግዚአብሔር ዛሬ በከተማችን ያሉ ጣዖት ይሰብራል። እግዚአብሔር ታሌንጅ የሆነው ነገር ይሰበራል። ሰንሰለት ይበጠሳል። ማንኛውም አይነት ማንኛውም አይነት ቴክኒክና ዋቴቨር እግዚአብሔር አምላክ ዛሬ ይሰብራል። እግዚአብሔር አምላክ ዛሬ ይገነጣጠሏል። ዝሙር ዳዊት 58 6 ላይ እንደዚህ ይላል እግዚአብሔር ጥርሳቸውን በአፋቸው ውስጥ ይሰብራል ይላል። እግዚአብሔር ጥርሳቸውን በአፋቸው ውስጥ ምን ያደርጋል? ይሰብራ። እንዳይነክስ ጠላት፣ እንዳይነክስ ጠላት ስጋችሁን እንዳይቦጭቅ በእናንተ ላይ እንደፈለገ እንዳይኖር፣ እግዚአብሔር እንደዚህ ይላል። ይኸውላችሁ እግዚአብሔር ጥርሳቸውን በአፋቸው ውስጥ ምን ያደርጋል? ይሰብራል። የጠላቶቻችሁ ጥርስ በአፋቸው ይሰበር በጌታ በኢየሱስ ክርስቶስ። እግዚአብሔር የአንበሶችን መንጋጋቸውን ያደቃል ይላል። የጠላት ው አንበሳ ነኝ የምል ተገን ያደረገ ኃይል አለኝ የምል ጉልበት አለኝ የምል አቅም አለኝ የምል ካለኔ በላይ ካለኔ በላይ የምል እግዚአብሔር አምላክ የአንበሶችን መንጋጋ ያደቃል፣ የጠላቶችን መንጋጋ ያደቃል። እናንተን ሲገዳደርስ የነበረው የእግዚአብሔር ክብር ይገለጣል። የእግዚአብሔር ኃይል ይገለጣል። ያንተ ተግዳሮት የእግዚአብሔር ክብር መገለጫ ይሆናል። ያንቺ ተግዳሮት የእግዚአብሔር ክብር መገለጫ ይሆናል። እግዚአብሔር ሕዝቡን ይታደጋል። እግዚአብሔር እናንተን ይታደጋል። እግዚአብሔር ኢትዮጵያውያን ይታደጋል። እግዚአብሔር ኤርትራውያን ይታደጋል። እግዚአብሔር ኬንያውያን፣ አሜሪካውያን፣ ካናዳውያን እግዚአብሔር አምላክ ይታደጋል። በቃሉ ይታደጋል፣ በኃይሉ ይታደጋል፣ በሞገሱ ይታደጋል፣ በቅዱስናው ይታደጋል። እግዚአብሔር ዛሬም ይሠራ። እግዚአብሔር ወንድሜ እህቴ፣ እግዚአብሔር ዛሬም በሥራ ጻድቅ ነው። እግዚአብሔር መሥራት ይችላል። የምናገለግልበት ዓላማ አውቀን እናገለግል። ለምን እንደምንኖር አውቀን እንኑር ለምን እንደምን ዘምር አውቀን እንዘምር። የዛን ጊዜ እግዚአብሔር ድልን ይሰጣል። የዛን ጊዜ እግዚአብሔር ኃይሉን ይሰጣል። የዛን ጊዜ እግዚአብሔር ተግዳሮትን ሁሉን ምን ያደርጋል? ይገለብጣል። እግዚአብሔር ዳዊትን ቀብቶ ለራሱ ዓላማ ስለይ በእስራኤል አምላክ አምላክ እንዳለ እንድታይ ነው። ጌታ እንዳለ ለማሳወቅ ነው። ሌላው ደግሞ በሰው ጦር እግዚአብሔር እንደማይዋጋ እግዚአብሔር ራሱ እንደሚዋጋ ጎልያድ ጦር ይዞ መጥቷል። የጎልያድ ጦር ተሰበረ፣ ጠፋ፣ ዱቄት ሆነ፣ ከእነሱ ጋር አብሮ ተቀበረ። የሰው ጦር ምንም ሊያመጣ አይችልም። ወገኖች እግዚአብሔር እናንተ አትዋጉ። እግዚአብሔር ሲዋጋ የእናንተ ጠላት ሞቶ ታገኛላችሁ። ሦስተኛው ሰልፉ የእግዚአብሔር ነው። ሰልፉ የእግዚአብሔር እንደሆነ ይወቁ። ሰልፉ የእናንተ አይደለም። ውጊያው የእናንተ አይደለም። በሽታ የእናንተ አይደለም። ተግዳሮት የእናንተ አይደለም። ጨለማ የእናንተ አይደለም። ራስ ምታት የእናንተ አይደለም። ካንሰር የእናንተ አይደለም። ድህነት የእናንተ አይደለም። በእናንተ ባልሆነው ጉዳይ የተጨነቃችሁ ሰዎች እግዚአብሔር ዛሬ ነፃ ሊያወጣችሁ ይፈልጋል። እግዚአብሔር ዛሬ ሊታደጋችሁ ይፈልጋል። እግዚአብሔር አምላክ ዛሬ ነፃ ሊያወጣችሁ ይፈልጋል። እግዚአብሔር ስለ እናንተ ጠላቶቻችሁን ሊያሳፍርላችሁ ይፈልጋል። ዛሬ ፕሊስ የማንም ልብ እንዳይወድቅ፣ ተስፋ አትቁረጡ። እግዚአብሔር ከእኛ ጋር መሆኑን ተረዱ። እግዚአብሔር እንደሚረዳ ተረዱ። እግዚአብሔር እንደሚያግዝ ተረዱልኝ። እግዚአብሔር ጠላቶቻችሁን አሳልፎ ይሰጣችኋል። ምክንያቱም ዳዊት ስለ እግዚአብሔር አብሮነት ተጠንቅቀው ስለሚያቅ ለዳዊት እግዚአብሔር አምላክ ቪክትሪ ሰጥቷል። ዛሬ በምድረ በዳ ላይ ያላችሁ፣ ዛሬ በሆስፒታል ተኝታችሁ ያላችሁ፣ ማን ያውቃል ሽባ የሆናችሁ የእግር ሽባ የሆናችሁ የእጅ ሽባ የሆናችሁ የአይምሮ ሽባ የሆናችሁ፣ በተለያየ ሁኔታ ውስጥ ያላችሁ እግዚአብሔር ክብሩን ይገልጣል። እግዚአብሔር ኃይሉን ይገልጣል። እግዚአብሔር ጉልበቱን ይገልጣል። እግዚአብሔር በሰማይ እንዳለ ይወቁ። እግዚአብሔር ሊያድሳችሁ ፈልገ ነው። እግዚአብሔር ሊያጽናናችሁ ፈልገ ነው። ዛሬ እንደዚህ በሉ። እግዚአብሔር እርደኝ፣ ታደግ፣ ለውጠኝ፣ ለጠላት አሳልፌ አትስጠኝ በሉ። አምላክ ሆይ ቤተሰብን፣ ልጆችን ለአውሪ አሳልፌ አትስጥ በሉ። ማን ያውቃል በልጆች የተጨነቃችሁ ሰዎች፣ በአገልግሎት የተጨነቃችሁ ሰዎች፣ በኢኮኖሚ የተጨነቃችሁ ሰዎች በጤና የተጨነቃችሁ ሰዎች ካላችሁ እባካችሁ አምላክ እንዳለ እወቁና፣ እባካችሁ ለእግዚአብሔር ቻሌንጃችሁን፣ ለእግዚአብሔር ተግዳሮቶቻችሁን ለእግዚአብሔር አሳልፋችሁ ስጡ። እግዚአብሔር ሆይ ዛሬ ጸልያለሁ። ዳዊት ላይ ምርጫ ወደቀ። ዳዊት ላይ ኃይል ወደቀ። ዳዊት ላይ ታምራት ወደቀ። ዛሬም በምድሬ ላይ ዛሬም በሕይወታችን ላይ ዛሬም በኑሯችን ላይ ተግዳሮትን እግዚአብሔር ሆይ ከቤቴ ላይ ርሙፍ የማደርግበት የሰማይ የመለኮት ኃይል በእኔ ላይ አሁን ይምጣ። በኢየሱስም እናመሰግናለን። ክብር ንገስ፣ ከፍ በል። ሌሊታችን፣ ሳምንታችን አንተ ተቆጣጠለ እማየት ነማቲይሰስ